ሰበር ዜና! ኢሳያስ በኢራን እስራኤል ግርግር ጦርነቱን ጀመሩት። ኢራን አሜሪካን ለማጥቃት አዲስ ትዕዛዝ ሰጠች። ኔታናሁ የትራምፕን ማስጠንቀቂያ ችላ ብለውም ኢራንን ሲደበድቡ አሉ። ኢራን አሜሪካን ለማጥቃት አዲስ ትእዛዝ ሰጠች። ስለጥቃቱ የኢራን ባለስልጣናት እየመከሩ መሆኑም ታውቋል። ለስሙላ የታወጀው ተኩስ አቁም ቀለሙ ገና ሳይደርቅ ተጥሷል። ትራምፕ እስራኤል እንዳትተኩስ ቢያስጠነቅቁም ቴል አቪቭ ከባድ ጥቃት ፈጽማለች። በዚህም ትራምፕ ተበሳጭተዋል። እስራኤል ከሰዓታት በፊት በኢራን በፈጸመችው ጥቃት በኢራን ከተሞች ከባድ ፍንዳታ ተሰምተዋል። እንመለስበታለን። ከአራት ኪሎ ለሻቢያ ከባድ ማስጠንቀቂያ ተሰጠ። ኢትዮጵያ ሻቢያ አገዛዝ ኢትዮጵያ ላይ የእጅ አዙር ጦርነት ጀምረዋል ብላለች። በኢራን እስራኤል ጦርነት ትኩረት ያጣው ኢትዮ ኤርትራ ፍጥጫ ከቋፍ ደርሷል። ሻቢያ የህወሓትን አንጃንና ሌሎች ታጣቂዎችን በመደገፍ የኢትዮጵያ ሉዓላዊነት እየጣሰ ነው፣ በክረምት ጦርነት ለመክፈት ተዘጋጅቷል ሲልም ከአራት ኪሎ የወጣው መግለጫ ገልጧል። ህወሓት በበኩሉ የፌዴራል መንግስት ወልቃይትን ካላስረከበው ጦርነቱ አይቀሬ እንደሆነ በይፋ አውጇል። እንመለስበታለን። ጌታቸው ረዳ በትናንትና ዕለት ወልቃይትን በተመለከተ የሰጡትን አስተያየት አስተባበሉም። የወልቃይት የማንነት ማንነት ጥያቄ ያለው ሲሉ ትናንት የተናገሩት ጌታቸው ይህን አላልኩም ብለዋል። የወልቃይት ጥያቄ ማንነት አይደለም ሲሉም ተደምጠዋል። እናስደምጣቸዋለን። ጤና ይስጥልኝ ውድ አንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁም። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ተቆዩ ዘንድ ግብዣችን ነው። ኢራን አሜሪካን ለማጥቃት አዲስ ትእዛዝ ሰጠች። ስለ ጥቃቱ የኢራን ባለስልጣናት እየመከሩ መሆኑ ታውቋል። ለስሙን ላይ የታወጀው ተኩስ አቁም ቀለሙ ገና ሳይደርቅ ተጥሷል። ትራምፕ እስራኤል እንዳትተኩስ ቢያስጠነቅቁም ቴላቪቭ ከባድ ጥቃት ፈጽማለች። በዚህም ትራምፕ ተበሳጭተዋል። እስራኤል ከሰዓታት በፊት በኢራን በፈጸመችው ጥቃት በኢራን ከተሞች ከባድ ፍንዳታ ተሰምቷል። በኢራን እስራኤል መሀል ተኩስ አቁም ቢታወጅም የሚሳይል ልውውጡ ግን አልቆመም። ይህም ተኩስ አቁሙ የይስሙላ ሆኖ ይቀረ ይመስላል። ዛሬ ረፋድ ላይ ኢራን በእስራኤል ላይ ጥቃት መፈጽሟን ተከትሎ እስራኤል የአጸፋ ጥቃት ፈጽማለች። ትራምፕ ቴል አቪቭ የአጸፋ ጥቃት እንዳትፈጽም ያስጠነቀቁ ቢሆንም ኔታንያሁ ግን ማስጠንቀቂያውን ችላ ብለው ጥቃት ፈጽመዋል። በኢራንና በእስራኤል መካከል የተኩስ አቁም መደረጉ ቢነገርም በሰሜናዊ ኢራን ማዛንዳራን ግዛት ውስጥ ፍንዳታዎች መሰማታቸውን ነዋሪዎች ተናግረዋል። ለኢራን እስላማዊ አብዮታዊ ዘብ ጓድ ቅርብ የሆነው ፋርስ የተባለው የዜና ወኪል እንዳለው ከዋና ከተማዋ ትሄራን በስተሰሜን ማዛንዳራን ግዛት ውስጥ በምትገኘው ባቦልሳር ከተማ ውስጥ ፍንዳታዎች ተሰምተዋል። ይህ በእንዲህ እንዳለ ከፊል መንግስታዊ የሆኑ መህርና ኢስና የተባሉ የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ መሰማቱን በመጥቀስ የተኩስ አቁሙ ተጥሷል ብለዋል። በተጨማሪም የኢራን መንግስት ቴሌቪዥን ፍንዳታዎች መከሰታቸውንና የግዛቲቱን አስተዳዳሪም ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮች ኃይሎችን ገና አለመታወቃቸውን መናገራቸውን ገልጿል። ይህ በእንዲህ እንዳለ ኢራን አሜሪካን ለማጥቃት እየመከረች መሆኑን ቢቢሲ ዘግቧል። ጥቃቱ ይህ ሳይበር እንደሆነ የቢቢሲ ዘገባ ጠቁሟል። የሳይበሩ ዓለም ከዚህ ቀደም አደገኛ የመረጃ ምዝበራና ምንተፋ በመፈጸም ታሪክ ካላት ሀገር ሊደረጉ የሚችሉ የመረጃ ጠላፊዎችን በንቃት እየተከታተለ ነው። የኢራን መርህ የዜና አገልግሎት በአሜሪካ መሰረተ ልማት ላይ ከፍተኛ የሆነ የሳይበር ጥቃት በመፈጸም ምላሽ ለመስጠት ንግግር እየ የተደረገ መሆኑን ዘግቧል። መደበኛ በሆነ ውጊያ ቢሆን የሚኖረውን ወታደራዊ ምላሽ የሀገሪቱን ተዋጊ ጄቶች፣ ታንኮች ወይንም የሚሳይል ክምችቶችን በመቁጠር የኢራንን አቅም መገምገም ይቻላል። በሳይበር ዓለም ግን የሳይበር ጥቃት እስካልተፈጸመ ድረስ አገሪቱን ምን ማድረግ እንደምትችል ማወቅ ከባድ ነው። የኢራን የሳይበር መረጃ መንታፊዎች ዋይፐር የሚባል የጥቃት ዓይነት በመፈጸም ይታወቃሉ። እነዚህ የቴህራን መረጃ መንታፊዎች አሜሪካን ለማጥቃት ዝግጅት ላይ መሆናቸው ተነግሯል። ተከትሎ ታዲያ የአሜሪካ የተወካዮች ምክር ቤት ሰራተኞቹ በስራ ቦታ በዋትሳፕ እንዳይጠቀሙ እግድ ጥሏል። ምክር ቤቱ በዋትሳፕ መልእክቶችን መለዋወጥ ደህንነቱ የተጠበቀ አይደለም በማለት መተግበሪያውን ከማንኛውም የመንግስት ኮምፒውተሮች፣ ላፕቶፖችና ስልኮች ላይ እንዲሰረዙና ከቢሮ ውጭም ቢሆን ዋትሳፕን እንዳይጠቀሙ ለሰራተኞቹ መመሪያ ሰጥቷል። መንግስታዊ ምስጢሮችና የስራ መረጃዎች በሰርጎ ገብ የመረጃ ጠላፊዎች እጅ እንዳይገባ ለመከላከል የምክር ቤቱ ሰራተኞች ተግበሪያውን ከስልኮቻቸው እንዲሰርዙ አዝዟል። በዋትሳፕ ምትክም እንደ ሲግናል እና ማይክሮሶፍት ቲምስ፣ ቻት ጂፒቲ ፕላስ፣ ዊከር፣ አይ ሜሴጅ እና ፌስ ታይምስ የተባሉ የመልእክት መላላኪያና የተግባቦት መተግበሪያዎችን እንዲጠቀሙ ምክር ሀሳብ አስቀምጧል። ይህንን ውሳኔ ተከትሎም የዋትሳፕ መተግበሪያን በባለቤትነት የሚቆጣጠረው የሜታ ኩባንያ ቃል አቀባይ ኩባንያውን በምክር ቤቱ ውሳኔ እንደማይስማማ ገልጸዋል። ዋትሳፕ ምክር ቤቱ አስተማማኝ ናቸው ካላቸው ሌሎች መተግበሪያዎች የተሻለ የደህንነት ዋስትና ይሰጣሉ ነው ያሉት። በመሆኑም ምክር ቤቱ ይህንን ውሳኔ ከግምት በማስገባት በዋትሳፕ ላይ የጣለውን እገዳም እንደሚያነሳ ተስፋ እንደሚያደርጉ መናገራቸውን ሮይተርስ

ከአራት ኪሎ ለሻቢያ ከባድ ማስጠንቀቂያ ተሰጠ። ኢትዮጵያ የሻቢያው አገዛዝ ኢትዮጵያ ላይ የእጅ አዙር ጦርነት ጀምረዋል ብላለች። በኢራን እስራኤል ጦርነት ትኩረት ያጣው ኢትዮ ኤርትራ ፍጥጫ ከቋፍ ደርሷል። ሻቢያ የህወሓት አንጃን እና ሌሎች ታጣቂዎችን በመደገፍ የኢትዮጵያን ሉዓላዊነት እየጣሰ ነው፣ በክረምት ጦርነት ለመክፈት ተዘጋጅተዋል ሲልም ከአራት ኪሎ የወጣው መግለጫ ገልጧል። ህወሓት በበኩሉ የፌዴራል መንግስት ወልቃይትን ካላስረከበው ጦርነቱ አይቀሬ እንደሆነ በይፋ አውጇል። የኤርትራ መንግስት የኢትዮጵያን ሉዓላዊነትና የግዛት አንድነት በሚጥሱና ዓለም አቀፍ ህግን በሚጻረሩ ተግባራት ላይ ተሰማርተዋል ሲል የኢትዮጵያ መንግስት ከሷል። የኢትዮጵያ ውጭ ጉዳይ ሚኒስትር በሳምንቱ መጨረሻ ለዓለም አቀፉ ማህበረሰብ ባሰራጨው የጽሑፍ መልእክት የኤርትራ መንግስት የተለያዩ ኃይሎችን በማስታጠቅ በኢትዮጵያ የእጃዙር ጦርነት ከፍቷል ብሏል። በክረምት ወቅት ጦርነት ለመክፈት ተዘጋጅተዋል ሲልም አስታውቋል። የሁለቱ ሀገራት ግንኙነት ከፕሪትሮ የሰላም ስምምነት በኋላ ይበልጥ መበላሸቱንም የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ በኩል በአሰራጨው እጽሑፍ ተመላክቷል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኩል እንደ አውሮፓውያን አቆጣጠር አርብ ሰኔ 21 2005 በተሰራጨው መልእክት የኤርትራ መንግስት በኢትዮጵያ ግዛት ላይ ወታደራዊ ወረራ መፈጸሙን ቀጥሏል፣ መሬት እያያዘና በኢትዮጵያ ግዛት ሰላማዊ ሰዎች ላይ ስቃይ እያደረሰ ነው ሲልም ከሷል። የኢትዮጵያ መንግስት የኤርትራ ወታደሮች ከኢትዮጵያ ግዛት በሰላማዊ መንገድ እንዲወጡ ያደረገው ሰላማዊና ዲፕሎማሲያዊ ጥረት ፍሬያማ ሊሆን አልቻለም ሲልም አስታውቋል። ይልቁንም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እንደ አውሮፓውያን አቆጣጠር ግንቦታ 24 በሰጡት መግለጫ በትንኮሳቸው እንደሚቀጥሉ መንግስት ለመጣል የሚደረጉ እንቅስቃሴዎችንና የብሔር ጥላቻ እንደሚደግፉ በአጠቃላይ በውስጥ ጉዳይ ጣልቃ በመግባት አለመረጋጋትን ለመፍጠር ግልጽ አድርገዋል ሲል አስታውቋል። በጣም አሳሳቢው ጉዳይ ደግሞ የኤርትራ መንግስት ከህዋት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂዎች ጋር በመተባበር በመጪው ክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል ብሏል። ህዋት በበኩሉ የፌዴራል መንግስት ወልቃየትን ካላስረከበው ጦርነቱ ሬ እንደሆነ በይፋ አውጇል። ፌዴራል መንግስት እንደ ወልቃይት ካሉ አካባቢዎች የአማራ ኃይሎችን አስወጥቶ ካላስረከበን ሰላም አይታሰብም ያሉት የህወሓት አመራር ጦርነቱ አይቀሬ መሆኑን በይፋ ተናግረዋል። ወልቃይት እጃችን ካልገባ ጦርነቱ አይቀሬ ነው ያሉት የጊዜው አስተዳደሩ የጄኔራል ታደሰ ምክትል ህጋዊ ሰውነቱን ባጣው ህወሓት በኩል የደብረ ጽዮን ገብረ ሚካኤል ምክትል አማኔል አሰፋ ናቸው። አማኔል ጦርነቱ አይቀሬ ነው ያሉት ከሰሞኑ ከተፈናቃዮችና ግዛት ማስመለስ ጋር በተገናኘ ለቢቢሲ በሰጡት ቃለ መጠይቅ ነው። ቢቢሲ ተፈና ተፈናቃዮችን ወደ ቀያቸው ለመመለስ ባለፉት ተከታታይ ዓመታት የተደረገው ጥረት አለመሳካቱን በመጥቀስ አሁን ያለው አማራጭ ምንድን ነው ብሎ ጠይቋቸዋል። የህዋቱ ሰው በምላሻቸው አሁን ያለው አማራጭ በሰላማዊ መንገድ ተፈናቃዮችን መመለስ ወይንም በተቃራኒው መንቀሳቀስ ነው ብለዋል። እንደ አማኑኤል ገለጻ በአማራ ኃይሎች እጅ የሚገኙ አካባቢዎችን ወደ ትግራይ ካልተመለሱ ተፈናቃዮችን መመለስ የማይታሰብ ነው። በቃለ መጠየቁ በህዋት በኩል ተፈናቃዮችን መደራደሪያ አድርጎ በመያዝ የሚቀርብበትን ክስ በማንሳት ለምን ተፈናቃዮች ከህወሓት ህልውና ጋር ታያይዛላችሁ ተብለው ተጠይቀዋል። ሰሞኑ የህወሓት አመራሮች ተፈናቃዮች የሚመለሱት ህወሓት ስትድን ነው የሚል አቋም በይፋ ማንጸባረቃቸው አነጋጋሪ ሆኖ ነበር። ህወሓት የያዘው አቋም በእነሱ አገላለጽ ወራሪ የተባሉት የአማራ ኃይሎች ሳይወጡ አስተዳደሮች ሳይፈርሱ የሚመለስ ተፈናቃይ የለም የሚል መሆኑን አማኒል ተናግረዋል። በእነሱ አገላለጽ በአሁኑ ወቅት አወዛጋቢ አካባቢዎች ላይ የሚኖረው የአማራ ማህበረሰብ ሰፋሪ ነው ያሉት አማኔል የፌዴራል መንግስት ጠራርጎ እንዲያስወጣልን እንፈልጋለን ብለዋል። ፌዴራል መንግስት ህወሓት ያስቀመጠውን ሰፋሪ የተባሉትን የአማራ ኃይሎች ትጥቅ ማስፈታትና ማስወጣት በሰላማዊ መንገድ ካልተፈጸመ ጦርነቱ አይቀሬ መሆኑን ተናግረዋል። ፌዴራል መንግስት ፕሪቶሪያ ስምምነት መሰረት የትግራይ ግዛቶችን ካላስመለሰ ስምምነቱ ተጥሷል ማለት ነው ከተጣሰ ደግሞ ቀጣይ መንገድ ጦርነት ይሆናል ብለዋል። የትግራይ ኃይሎች አወዛጋቢ አካባቢዎች በኃይል መቆጣጠር በሚለው አማራጭ ገፍተውበት መቀጠሉ የጦርነት ስጋት ደቅኗል። ነገሮች አሁን ባለበት ሁኔታ የሚቀጥሉ ከሆነ ግጭት መቀስቀሱ አይቀሬ ነው የሚሉ ድምጾች እየተሰሙ ነው። በወልቃይት ውዝግብ ግጭት ከተቀሰቀሰ እጅግ ውስብስብ አሰላለፎች የሚስተናገዱበት አውዳሚ ጦርነት ሊሆን እንደሚችል ከወዲሁ እየተነገረ ነው። ጦርነቱን ለማስቀረት እየቀረቡ የሚገኙ አስታራቂ ሀሳቦች በአሁኑ ወቅት በሁሉም ወገን እንብዛም ሰሚ አላገኙም። ጌታቸው ረዳ በትናንትና ዕለት ወልቃየትን በተመለከተ የሰጡትን አስተያየት አስተባበሉም። በወልቃይት የማንነት ጥያቄ አለው ሲሉ ትናንት የተናገሩት ጌታቸው ይህንን አላልኩም ብለዋል። የወልቃይት ጥያቄ ማንነት አይደለም ሲሉ ተደምጠዋል። እኔ በወልቃይትም ይሁን ጸገዴ ማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው ረዳ ለአዲስ ስታንዳርድ አስታውቀዋል። የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ ብለዋል። ትናንት ሰኔ 16፣ 2017 ዓ.ም በሁመራ የተካሄደውን ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን አሚኮም ባወጣው ሪፖርት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ የወልቃየት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣውን ሪፖርት አስተባብለዋል። ዛሬ ሰኔ 17 2017 ዓ ም ቀትር ላይ በጉዳዩ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው ካወድ ውጭ የተወሰደ ነው ብለዋል። በመድረኩ ላይ የገለጽኩት እኔ በወልቃይትም ይሁን ጠገዴ የማንነት ጥያቄ አለ ብያላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ። ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላ ችሁ የምታምኑ ከሆነ የሆነ ይሁን ጥያቄ በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት የሚል ነው ሲሉ ለአዲስ ስታንዳርድ ተናግረዋል። በመድረኩ ላይ የነበሩት አብዛኞቹ የአስመላሽ ኮሚቴ መሆናቸውን በመግለጽ ድጋሚ መጥተን ህዝቡ ጋር ተነጋግረን የህዝቡን ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ስል ነግሬያቸዋለሁ ብለዋል። ዋናው ነገር ግን ሁሉም ጉዳዮች በሰላምና በህጋዊ መንገድ መፈታት እንዳለባቸው ማመናችን ላይ መሆኑን ትኩረት ያደረገ ገለጻ ነው የሰጠው ሲል ሲሉ አስታውቀዋል።